ብስሚላህ እረኅማን ራሒም እህቴ፣ መንሀጅሽ ከፀዳ ካማረ ምግባርሽ፣ መረጃ ከዳኝሽ ካልኮራሽ በዘርሽ፣ መልካም ነገሮችን ይስባል ግንባርሽ። አዎ ተከብሮ ተፈርቶ ሳይናቂ ውላል፣ በኒቃብ ሲሸመር ውበትሽ ደስ ይላል። በፍኝ እንደያዙት የደበን ይምቁላል እህቴ የትዕግሥትሽ ምጥቀት ግሩም እንደ ታቦር በትንንሽ ቀርቶ በታላላቅ ጩኸት የማይቦረቦር በቅሎች ጫጫታ የማትገረሚ ወዳንቺ ከመጡ የምትገረምሚ ብለሽ የምትፈጊ ፊትናን ለመናፈቅ፣ ምናስመለከተው አስመለከተው ማትረፉ ቀረና መትረፍማ ቃተው። እንደዚህ አንች ማለት እኮ የሐቅ ዘበኛ ያደረገሽ ሙምት፣ የእስላም ውድ ልጅ የጠላት ደማሚት፣ አረቂነኝ ባዩን የምታደርግ ያጥሚት። እንደዚህ እኮ ነሽ ለሕዝብያ ሞተር የማትገቢታ ጀግና ነሽህቴ አንች ማለት እኮ በእውቀት ጠንክሪ ፈጽሟት በርግጊ። በመንሀጅሽ በርቺ ሁሌም ተረጋጊ። ለሬት ልብ ሁሉ አትሰብያት ተስጊ። አመፅ ለመጸነስ ፊትና ለመቈንጠር የሚዳክረውን በጭራሽ ቦታት ትስጭ ለመንደር ውንውን ፍየል ነህ በይልኝ ነብር ነኝ ያለውን እህቴ ሥራ ሳይለካ ተግባር ሳይሰፈር መምሰል ቢያስጥር ኑሮ ከኩነኔ ሰፈር፣ ከወንጀል ቀጠና ከጀሃነም ምርኮ ከእኛ ይልቅ ኢብሊስ ይሻል ነበርኮ። ሁሌም ቢጸልዩ ቢሰግዱ ቢጾሙ እየተደበቁ ተንኰል ከቀመሙ ያስቸግራል መልሱ አላህ ፊት ሲቆሙ።

የደረሰች ጉዝ በልጆች ተከባ ለድግሷ ጥሪ በቁጭት ተዋክባ ባልነካ መንፈስ ሞገስን ደረባ ፍቅርን ተጫምታ ከነጎድጓድ ገዝፋ ከመብረቅ ብልጭታ አየኋት ስትመጣ በወኔ ተሞልታ መናሃጀት ሰለፍን በሩቅ ተመልክታ ከከፍታው ሰማይ ከታሪኩ ቦታ ጀግናዋ ለህቴን በጣቱ አስተዋልኳት ዘንድ ሕልሞችን ነገርኳል እህቴ ግርመዋ የአንበሳ ጥላት ከዙፋን ላይ ይገባታል። እቲ በእልፍ ልጅ ተከባዕ ዛሬም ያረገዘች ሓረጓም በእስላም ሁሌም ያያያዘች በትዕግሥት መጥቃ ጥላት ያፈዘዘች እቲ እንደዚህ ነች። ቤቴም የማታ ስደፈት ቁርስ ምሳናራት ቀልጠ ምትበራ እንደ መብራት ይችነችን ይህት የብዙዎች ኩራት ጠላት የተመኛት ክብሯን ለማዋረድ ወንጀል እያስፋፋ በበደል ለመፍረድ

እህቴ የበሳልነት አውት የበልህ ተምሳሌት ሊደፍራት የመጣን የምትሸኝ በቅሌት ሐቅን የምትጠብቅ ለፍቅ ታቀንና ሌት እህቴ እንደዚህ ነች የዛሬዋ ወጣት የነገዋ እናት የእዝነት የደግነት ግሩም ተምሳሌቴ በእኔ ውስጥ ያለችው ይች ነች እህቴ። ለሱና እህቶች ተውስታ በኑረዲን ብን ልዓረቢ ወሰላሙ ዓለይኩም ወራሕመቱ ላሂ ወበረካቱ።